ሰላም ጤና ይስጥልኝ፣ ውድ ቻናል የቤተሰቦች። ጽናት ክፍል ስልሳ ጽናት እና ኬራ ወደ ፍቅራቸው ተመልሰዋል፣ ሊጋቡም ነው። ጽናት ግን የእናቱ ነገር እና የቤተሰቡ በጣም እያሳሰባት ነው። ሞሩም ስለ ናሆሜ እየተጨነቀች ነበረ። ወደዛ ወደዚህ እየተራመደ በጣም እኮ ሻይን እያረገ ነው። አይ፣ ሳኔ አንቺ ትቀልጪብኛለሽ። የፍቅር ነው በአንዴ እኮ ወዝ በወዝ አረገሽ። ልቤ መምታቷን ያቆመችው። ደስ አላለሽ? እንደ ዛሬ መቼም ደስ የሚለኝ አይመስለኝ። እሚያይሽ አይደል የአንቺ አዳም እሱ ነው። እሺ እናቱስ? ቤተሰቦቹስ? አንቺ ልጅ አሁንስ አበዛሽው። ቆይ፣ ለሰው ነው ኑሮ የተባልሹ? በገዛ ቤት የጭራሽ አንግል ሰሪር ቁርሳችን እንብላና ትጠልፊኛለሽ፣ አይሻልም? ግን እንዴት ብታደል ነው እንደዚህ የምታፈቅረኝ? አንቺ እኮ የሴቶች ሴት ነሽ፣ አሳቢ ቅልብ ያለ እንደዚህ ሆንክልኝ፣ እኮ ስለምትወደኝ የእኔን ደስታ ማየት ስለምትፈልግ ነው። ከእናቴ ቀጥሎ ለእኔ ሴት አንቺ ነሽ። እድለኛ ነኝ። እንደዛ ስለሆንኩ እየሰደብከኝ እኮ ነው። ታውቀዋለህ፣ የምሬን እኮ መኖሪ ሌሎች ወንድ ልጅ ከእንቅልፏ የተነሳችን ሴት ታምሪ ያለሽ ካለ በጣም ይወዳታል ማለት ነው። በጣም ምን በጣም ነው ሩቤል፣ ከሌላ ሴት ጋር ነው ያደረው። እንዳሉ እያችን ችግር ጠበሳት ማለት ነው ጠበሳት? አዎ፣ ብታያት እንዴት አባቷ እንደምታምር ምንድን ነው ስልክ ማታነሰው ስላልተመቸኝ። ምንድን ነው ደስ የሚለ ለሌላ ሴት ነበር እንደ ይኸው ሚስት አመጣውልሽ። ኪራ እገልሃለሁ! ማን ስሉ ታጋፍጡት የጋራ ሳብኩ። እኔ እኮ እውነት መስሎኝ ያጣው መስሎኝ ነበር። ፍቅር እኮ በቀላሉ የሚፈርስ አይደለም። በገዛ ነው እኔ የምልሽ ወይ ባለፈው ለምን ቀረሽ? እባክህ ደፍሮ ነው ማለት ሴቶች እኮ ሁለት ማንነት ነው ያላቸው። አልገባኝም። አሁን ለምሳሌ ጽናትን ተመልከቻት። እንዲህ ስታያት ኮንትራክት ውስጧ አንደኛ ሰው የሚያፈቅር ጽናት አለ፣ አንደኛው ደግሞ የራሷን ፍቅረኛ ለሰው ለመዳር የሚ አንተ ልጅ ግን በፀዋታ መካከል የምትወረውሩ ቦምብ ነው። አንቺ እንዳታሳሰርኝ። ሰው እኮ ማሊያ የሚቀይረው ማል የሚያቀይ ወዱን አይደለም፣ በአንዴ በቀይ ካርድ ክራና አስወጥታ ነው እንደ የምትቀይረው። ሁሉም ሰው ስለ ራሱ ያው። ግን ደግሞ ስለ ምንም የምታውቂው ነገር የለም። አንተ ከምታውቀው ለምን የተለየ ነገር አውቃለሁ? ምን እንጃ። በድንገት ግን እንደዚህ ቀይራስ ነገር የምታወቂው ነገር ካለ ምንም አውቀው ነገር፣ ይሄን እንቁቅልሽ የሚፈታ ሰው አንድ ሰው ይጥፋ። ቆይ ምን ሆና ነው ቆዳው ነው የሚቀይረው? እሺ ሌላ የምትፈልጉት ነገር አለ ሌላ የምትፈልጉት ነገር አለ የምትዩ፣ ወይስ የራሱን ቤት ተከራይቶ ገባ ብለሽ ነው? እረ እንደዛ አይደለም። በቃ ልጁን ጥር የለኝ። እሺ ፅናትም ወደ ኪራ ገብታ እነናህም እየፈለጉ ነው መጣሁ በያቸው። ምን ነው ጮክ ብለሽ የምታይኝ? ኪራ ከሳህ እንዴ? እረ ለምን አታይኝም? እንዴ በነገር ድንቡሽቡሽ ብዬ በርኮ አስገባኝም

ልቤ እኮ የሚመታው ለአንቺ ብቻ ነው፣ ኪራ። በቃ የጨረስኩን ነገር የጨረስነውን ነገር አንመለስበት። እስቲ ተመልከቺ፣ ደም በረጨ ቁጥር አንቺን ይጠራሻል። አሁን እኮ አብሬን መሆን ይችላለሁ። እባክ አታስጨናቀኝ፣ ይቅር በለኝ። እኔን እንትሰቃ እያረኩ እንዴት እንደነበርኩ ታውቂያለሽ። ግን ፍቅር እግር ስር ጣረ፣ እባክሽ አትርገጭኝ። ምን እንደምልህ አላውቅም። እኔ ምልሽ እኔ ልጆች እኮ ቀልጠው ቀሩ። አንተንስ ምን ሆነ ነው አይጥ ድመትን የላከው? ይህን ጊዜ ተጋጭተው የመኝታ ቤቱን ጣራ እያነቃነቁት ነው። ኪራም እኔ ጥሩ አፍቃሪ አይደለሁም እንዴ? ኪራ፣ እንደዚያ አትበል። አንተ የፍቅር ጥግን ነው ያሳየኝ። ታዲያ ለምን ነው የምትረገኝ? አቶችኝም አልጠላህም። እሱን አይደለም

ምን ነው? እንደው ምን ላርግስ? ስኒ፣ ምን ነው? ተጣሉ? አረ ዛሬ አሻሽለውታል፣ ተደባደቡ። ጽኒ ተቆጣች። አሻሽለውታል እያልኩሽን ተረጋጊ እያልኩሽ። ወይኔ ጉዴ! ምን ልትል ነው? እስቲ እንዳጨርሽ ዝም በይ እስቲ። ምንድን ነው ንገረኝ። ኦሆ አለ እና ምንድን ነው? እንዲህ እንዴ? ኪራሊ፣ ስማ ሲል ገባሁልሽ። ምን እንደምልህ አላውቅም። እኔ ምልሽ፣ እኔ ልጆች እኮ ቀልጠው ቀሩ አንተ አንተን ምን ሆነ? ነው አይጥ ድመት ነው የላከው? ይህን ጊዜ ተጋይተው የመኝታ ቤቱን ጣራ እያነቃነቁት ነው። አቤት ኬራን። እኔ ጥሩ አፍቃሪ አይደለሁም እንዴ? ኬራ፣ እንደዚያ አትበል። አንተ የፍቅር ጥግን ነው ያሳየኝ። ታዲያ ለምን ነው የምትረቀኝ? አትቶችኝም። አልጠላህም። እሱን አይደለም። ለእኔ ያለሽ ፍቅር አለቀ? ፍቅር እኮ ማለቂያ የለውም። ታዲያ እየተወደዱ መለየት ምን ይባላል? ታውቃለሁኝ በጣም ያማል። አማራጭ አጥቼ ነው። አንዳንዴ እኔ ምልሽ እኔ እኮ ውስጥ ገብተው ቀርብ! አንተ ምን ሆነ ነው አይድመትን የላክም። ይህን ጊዜ ተቃይተው የመኝታውን ጣራ ነቅለውታል። ወይ ከኑራ ይተፋል። አቤታዊ ታካብዴ! እየተሳሳቁ ለነገሩም መሄጃቱ ነው እንጂ ቤቱ ራሱ ድሮ ነበር በትኗቸው የሚጠፋው። አሁን ለማንኛውም ፊት ልታጠብ፣ በዛው ልጥራቸው አለ ናሆም። የሰው ኃይል ታስፈለገ አለው። እሺ አለ ልብ አለ እኮ ምንም። በቀጥን እኮ ጠጅ ነኝ አለ ሰኒ። አንዳንዴ ካፌ ልቅ ስሜት ሲያወራ ጥሩ ነው ማለት ብሎ ሊስማት ሲል ናሆሜ መጣ። ናሆሜ ሰኒ ገ ወይኔ እያለ ተመለሰ። ምን ነው እንዴው፣ ምን ላርጊስ ሰኒ። ምን ነው ተጣሉ? አረ ዛሬ አሽሽለውታል።

እንደ ጦስ ስትንቀለቀል ምን ነው ብትረጋጋ። የረጋት ወተት እኮ እርጎ ይወጣዋል። አላቅም ልቤ የመምታቷን ነው ያቆመችው። ግን ደስ አለሽ? እንደ ዛሬ ደስ ብሎኝ አላውቅም። ግን ታውቂያለሽ፣ የአንቺ አዳም እሱ ነው። እሺ እናቱስ፣ ቤተሰቦችስ? አሁንስ አንችል ስሚ ጽዬ፣ የፈጣሪ እቅድ ይቀጥላል እሺ እሺ ቻው። ኪራ በበኩሩ ቁጭ ብሎ ስትመጣ ምንድነው የምላት? ቆይ ዘራፍስ ብትል አራክተል እንዴ ትበላ ወንድ ልጅ አደለው ቆፍጠን እንዳለው ቆፍጠን ብዬ እያለ እራሱ በራሱ እያወራ ነው። ጽናት መታ ቁጭ አለች፣ ሰኔን ሸኝታ ከተመለሰች በኋላ። ከዛም ሁለቱም እንዴ እንዴ ያሉ ተፈታጡ። ምንድን ነው አለ ኪራ፣ ምንድን ነው አለች ጽናት። እንዴ እንደዚህ ስታይ እኔ ምንም ይሰማኝማ። አል ጽናት እሺ፣ ምን ልስማሽ? ምን ልትለኝ ነበር አንቺ? ንገረኝማ። አይ፣ አንተ መጀመሪያ ንገረኝ። ለዲድ ፈረስት አንቺ ንገረኝ። እንደዚህ ትሉና ከዛ በኋላ ወደኛ ልትሉ ነው አይደል? እንደዛ አይደል? እሱስ ልክ ነው። ምንድን ነው ማለት ልታወጪ ነው? እንደ በዓይንሽ እኮ ቆፈርሽኝ። ዝም ብዬ ነው አሁንም እኔም። አታፍሪያለሽ? እንደ ቆይ፣ ለምንድን ነው አላውቅም። እኔ ግን አውቃለሁ። ንገርሽ እኔ ስታይ ልብሽ ድብ ድው ይላል። ከዛ ጭንቅላትሽ ብዙ ነገር ያስባል። አንቺ ግን ራስሽን የገዛሽ እየመሰለሽ ከእኔ ለማምለጥ ትሞክሪያለሽ። እኔ እኮ ለመሸሸግ አስቤ ነው፣ ግን ግን ምን እኔ ሙሉ እንደማላደርግ ተሰማኝ። ስለዚህ ነገር እኮ አውጥተን ጨርሰናል ጽናት። በቃ እኔ ያለ አንቺ ከብዶኛል። ወደ ፍቅራችን እንመለስ። እንደዛ የሚሆን አይመስለኝም ቢያንስ አንድ ምክንያት ስጭኝ፣ እንደዛ መሆን እንደማይችለው። አይሽ እኔን የምትርቂበት አንድ ምክንያት እንኳን የለሽም። ቆይ አትወጭኝም? ኧረ እኔ እንደዛ አላልኩም። ሁኔታሽ ግን እንደዛ ነው የሚነግረኝ። ኪራ እኔ እንደምወድህ አንተ አይደለም ሁሉም የሚነግሩሃል። ቆይ እስቲ እያቸው ኑሩንና ናሆሜን እያቸው፣ አያስቀኑም? ፍቅራችንን ወደ ድሮ እንመልሰዋለን። ምንም ያስፈራ ነገር የለም። ትሁለቱም ተናነቁ። ቃል ባታወጪም ውስጥሽ ነግሮኛል ብለው ተቃቀፉ። ጽናትና ኪራ ተመለሱ ወደ ድሯቸው። ደስ ይላል ደግሞ። ሌላ ነገር ባልመጣባችሁ ፍቅራችሁ እንዲሁ በጽና ሙሩ። ከሳሎን ተኝታ ነበር። ናቲም ቀስ ብሎ ገባ። ይህን ቆንጆ እንዴት አባሽ እንደምታምሪ ታቂያለሽ የሆነ ስጦታ በኋላ ይዞ ነበር። አይፈጣሪ እድለኛ እኮ ነኝ እያለ እያሰበ ነበረ። ፀጉሯንም ልበስበስ እያደረገ ሙሩን ነቃችና፣ ሙሩዬ እስኪ አይንሽን ያዘርጊልኝ። ለምን ስውጠት አይገዛላትም። ሳም አደረገ እና ይኸው ክፈችው አላት። ከዛም እቤት ብቻዬን ይደብረኛል። አላልሽም ብሎ ምን አባቴ ላርግህ? አለች ስጦታውን ከፍታ ሳም አደረገችው። መነው ፊቴን አጎደጎድችው እኮ እንደው አግኝተህ ነው? እንደውም ጥሩ አጣሉ። በሰላም ነው ደረስከው። ዛሬ እናቴ የረገጥከው ሁሉ በፍቅር ይሞላል ብላ እናቴ መረቃኝ። እንዴት አለች? ቲራን እና ጽናት ወደ ድሮ ማንነታቸው ተመለሱ እኮ። ኧረ እሰይ አለች የምርህ ነው ግን እኔ አላምንም። ኑሮ ደስ የሚለው በዛ በዚህ ብዬ ጠብ ብዬ ገዛውትን ኤርፎን አሰሚበትም እንዴ። እና ውድሹ በጣም ደስ ውላት ፈገግ እያለች ነበረ። ሙሩ ሙሩና ሰናይትም በሙሉ ልባል ተቀበለችው ማለት ነው አለች። ስኔ አው ደውዬላት ነበረ። በአሁኑ ግን መጣላት የለባቸውም። እውነቱን ነግራት ነግረናቸው አብረ እንዲሆኑ ማድረግ ነው። ግን እንዴት ነው የምንነግራቸው? እናቱ የካንሰር ህመም መሆኗን የምንነግረው? ወይ ካልሆነ ጋሸን ጠርተን ለሳቸው ብንነግር ይሻላል እንደዚህ ብናደርግ ይሻላል እንደው ግን መጀመሪያ ምን ማድረግ እንዳለብን እናስባለን አለች ለምን እኔ አንድ አሳባለን ለምን ጽናትም በቅናት እናን ጨረጨራትም አሁን ግን በኪራ ህይወት ውስጥ አንድ ሴት አለች ብንላት ጨርቋን ጥላ ነው የምታብደው እያሉ እያወሩ ነበር። ሰኔና ሞሮ ሀሳብ እያወጡ ተሰብስበው አራቱም የሆነ ቅዳ ወጡና ተነጋገሩ። ሙሩ፣ ሰኔና ክሮቤል እና ጽናት ተኝታ ነበር። ብድግ አለችና እንዴ ኬራ እስካሁን አልመጣም አለች። የት አድሮ ይሆን እያለች በጭንቀት ውስጧን እያሰበች ነበረ። ስልክ ብደውልለትም አያነሳም ደጋግማ ሞከረች። ኪራ ስልኩን አየና ደጋግማ እየደወለች ኮኑና ናሆማል አወርንበት እኮ ትንሽ መታገስ አለብህ። እኔ ግን እንደዚህ ያደረጋችሁ ብላ ወር ስታኮርፈን ይሰማኛል አለ ኪራ። ቆይ ትንሽ ታገስ እያለ ናሆም እንትን ያልኩት አሁን ብቻዋን ልታድር እዛ ቤት አለ እንዴ ምን ትሆናለች? ቤቷ ግን ቆይ እኔ ጋር ለምንድን ነው ያልደወለችው? ያው ይተኛሉ ብላ ነው አለ። በቃ መተኛት አለብን፣ ሰዓቱ ሄዷል። አምጣለሁ ብሎ በድንጋጤ ሙሩም ደነገጠ እና ሳይዘጋ እንስዋ ተጨንቃኮ ነው። ቆይ እናንተ በተጨነቃችሁ ጊዜ እንቅልፍ ማጣት አለበት እንደኛ። ደግማ ደወለች አለ ኪራ። ድምጽሽን ቀይሬ እና በሌላ ድምፅ አድርገሽ ተኝቷል ፍቅር በያት ሄሎ አቤት አቤት ነው ያልኩት። እርተኝቷል ሲነሳ ይደውልልሻል ብላ ሙሮን ዘጋችሁ ስልኩን። በስልክ ዱላ ቢኖርን እኮ አስደብድባችሁኛል። በጣም ተናግደች። አለ ሙኪራ ማውራት ብቻ ነው ያውቃታል። እግዜር ያውጣችሁ እና ታትሄዱ እና አንቺ አትሄጂም። እንዲ ምን አልሄድም። ጽናት የደወለችው አለች። ወዲያው ስልክ ከደወለ አላት

ከዛም ሳሚ እና አንድ ሁለት ሶስት እያለ እየተቀላለዱ አምስት ነው። ጥላው ተነስ። አይ አንቺ ምንድነው በእግር በፈረስ የጠራሽኛል? የሰኒ ገብታ ይሄ ሰውዬ እያለ ምን ጤና አለ። ቲራ ፈረደባት። እሱ ምን ይፈርድባታል? እኔ ምን ይፈርድ ምን ነው፣ በቤት እንኳን አላደረም እና ምን። አንቺ ምን ቸገር? እንዲ ለምንድን ነው ማይቸገረኝ? ከሌላ ሴት ጋር ቆና ያደስ። ቆና ሙሩና ናቲም መጡና ሰላምታ ተለዋወጡና ቆይ እና ኑሮ ሰላምታ ተቆያይተው፣ ማታ እኮ አልመጣም አለችው። ኧረ አልመጣም፣ ከዛች ቆንጆ ሴት እንዴት ብዬ ልንገርሽ። ቆንጆ ሴት ጋር ነው ያደረው አለች፣ ጭራሽ ብላ በንዴት ተቀጣጠለች። ወዲያው ክሩቤል መጣ። ክሩብ፣ ከዛ የት ነው ያደርከው አለችው። ለምንድን ነው የተሰበሰባችሁ? ማታ ለምንድን ነው ስልክ ያን የምታነሳው? ታድሷ ቆንጆ ጋር ስትዝናና ነበር እንጂ ስላልተመቸኝ ነው ሲል ማን ነገርሽ እኔ እኮ ረስችሽ ነው ነው ታያለሽ እንዴ እኔ ስናዛው እኮ ደስ ይልሽ ይገባል ቆይ ለሌላ ሰው ልድርኛ አልነበረም እንዴ እገልህለሁ አለ ጽናት ጥራትና እገላታለሁ አለች እሷንማ ከጠራ ሶስተኛው ዓለም ጦርነት ይጀመራል ትናንት ምን ብለህ ነበር አለች ትናንት ምንም ሳታስቢው እኮ የሰው ባህረ ሲቀየር ያማል በቀል መሆኑ ነው። እኔም ከዚህ ቤት ወጣለሁኝ ብላ በድጋፍ በቃ ይኖሩ አለች። እኔ ልሂድል። አለቅሽም እንደምትወጂኝ ካልነገርሽኝ በቃ። አሁን ልቀቀኝ። አሁንማ ሌላ ሴት አግኝተሃል። እኔ ሌላ ሴት ጋር ሄድኩም ሁሉም የናሁም አሰ እኔን አታጋፍጡኝ። የሰኔ ነው ይሄ ሀሳብ የሰኔ ነው። ሰኔ እንዴ እንደዚህ ማ ትበሉ የጋራ እውነት መስሎኝ አለች። ጽናትም ወዲያው ምልስ ብላ ወዲያው ቅፍ ተደራረቡ። ጽናትም ወይኔ ቁርስ ሳሰራለት በእግዚአብሔር ነብቶ ነው ብላ ብድጋለች። ቤቴክ ብላ ስታይ ቁርስ ሰርቶላት ነበር ኪራይ ብላ ደስታላች። ከዚህም በኋላ አንድ ሆን የምንኖረው ፈጣሪ አንድ አድርጎናል እያሉ እያወሩ በደስታ ኪራና ጽናት ተቃቀፉ። መጨረሻችን ያሰማይ። ቀጣይ ሲሞሸሩ እናያቸዋለን። ላይክ ሰብስክራይብ ያደረጋችሁ ተቀላቀሉም።